ውሏችን ውሏችን ሰላም ጤና ይስጥልን። ውድ የፕሮግራም ተከታታዮች አድማጮችና ወዳጆች ይህ የጌታችን የመድኃኒታችን የኢየሱስ ክርስቶስ የፋሲካ የትንሣኤ በዓል እንዴት እንዳሳለፍኩ እንግዲህ ወደ እናንተ ይዤ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ ከፕሮግራሜ ጋር። እንግዲህ ይኸው ቤታችንን አሁን ሰመር ነው። ቦቱንም ቦቱንም ህስባይነኑ መኪናው ምን በቃ ተደርድሯል፣ አጸዳርተናል። ሁሉንም ነገር ሬድ እያደረግን ነው። ከዛ በፊት ግን በማግስቱ ጎረቤቴ ወይም ጓደኛዬ ሁለ ነገራችን ማለት ይቻላል። እሷ ይኸው ቬጋን ምግብ ሰርታ ቆንጆ ዲነር ጋበዘችን። ያው እኔ አከፍል ስላል ነበረ። ከነሱ ጋር ቆንጆ ጊዜ ይኸው አሳለፍን። ያው የምበላውን እየበላው፣ የማይበላውን እያለፍኩኝ የሚገርም ቆንጆ ጊዜ ነበር ያሳለፍ ነው። ከዛ በፊት ግን እኔ ልጄ ባለቤቴ ያው እንግዲህ የእግር አጠባውን ምንትን ብለናል። ለእንግድነት የሚሄድበት ፋሲካን ደግሞ የማከብርበትን ጸጉሬንም ይኸው እየተሰራው ጉድ ጉድ እያልኩኝ እንግዲህ እንደተለመደው የሂውማን ሄር ተጠቃሚዎች ነን። እንደምታዩት ይህንን ሂውማን ሄሬን በዚች ወይዘሬ ዘሬ ታሻንጉሊት ላይ አስቀምጨው እንግዲህ ሰርቼ አሳምሬ ለፕሮግራሙ ተዘጋጀው። ከዛ በፊት ግን ል በነገራችን ላይ ቪዲዮ ላይ ብዙ እንዲወጣ አይፈልግም። ያው አጠር ባለ መልኩ ነው እንግዲህ ወደ እናንተ ይዤላችሁ የመጣሁት። ይኸው ልጄ ስግደቱንም ሰገደ እግር የሚታጠበውንም ይኸው እሱ እኔን አጠበ እኔ ልጄን፣ እኔ ባለቤቴን ምናምን እንደዚህ እያደረግን በየጊዜው እንግዲህ ባህሌን እና ሃይማኖቴን እንዲማር እንደዚህ አስተላልፋለሁ ነገር ግን አሁን እያደገ ስለሆነ ብያላይ ነው። ለማንኛውም ይኸው ማይክሮፎኑን አዝዤ በሰሞኑ በጣም ደስ ብሎኝ መቶልኝ እሱን እንትን ለማለት ለበዓል፣ ለፋሲካ ቆንጆ የፋሲካ ፕሮግራም ይዤላችሁ እመጣለሁ ብዬ ነበር ነገር ግን በጥድፊያ ወደ የትቦይ ለመሄድ ተዘጋጅተን ስለነበረ ጊዜው ስላጠረኝ ማይክሮፎኑ ያን ያህል ቻርጅ አልተደረገም ነበር። ለማንኛውም የቸኮሌት ዶናት በጣም ነው የምወደው። ይህንን የምታዩት ደግሞ ወደ የትቦሪ ጉዞ ስናደርግ ነው። ባህል ምስታል፣ ሁለት ሰዓት ይፈጃል። በተረፈ ወደዚህ ወደ የትቦ ስንመጣ እንዳያቸዋት ኢትዮጵያዊ የተዋበች ያማረች መልካም ድንቅ ሴት የሆነች እንግዲህ ዘመዴ አዲሷ ዘመዴ ብዬ የምጠራት ወደ የትቦሪ ይኸው እነዚህን እንግዶቿ ይሄ ደግሞ ዳንኤል በጣም ታዋቂ እንግሊዝኛ ዘፈን እንዲሁም ብቻ በጣም ለብዙ ዓመታት በዘፈንና በተለያዩ ነገሮች የታወቀ ነው። ኢትዮጵያውያን ብዙዎቹ ላናቀው እንችላለን ግን በጣም በዚህ ሀገር የታወቀ ነው። የሀገራችን ሰው ደግሞ ልናውቀው ይገባልና እኔ አላውቀውም ነበርና አሁን ስላወቅኩት ደስ ብሎኛል። እንግዲህ ለወደፊቱ ደግሞ በደንብ በማስተዋወቃችሁ ይሆናል ይኸው ጠጁ ጠላው አረቄ ይሄ ብሔራዊ አረቄ የሚለው እንደውም ይሄ ኦሪጅናሉ የተጠመቀው አረቄ የቀረ አንድም ነገር የላትም። እውነቴን ነው የምላችሁ። ይኸው ደግሞ እንደዚህ ስብስብ ብለን ስዊድሾቹም እንደዚህ እንደባህላችን አብረው በዓሉን እያከበሩ ነው። በጣም የሚደንቀው ነገር ቢኖር የዘንድሮ የስዊድሾች ወይም በአጠቃላይ የፈረንጆች ካለ

ከኛ ጋር ተመሳስሎ ዘንድሮ ፋሲካችን በአንድ ቀን ውሏል። በአብዛኛው ግን እነሱ ካከበሩ በኋላ በሳምንቱ ነው የምናከብረው። አሁን ግን ይኸው አብረን ፋሲካን እያከበርን ነው። በእነሱ እንግዲህ ፖስኪሉ ይኸው እጅግ በጣም የተከበረች ኢትዮጵያዊ ባህሏን አክባሪ ኦርጂናል፣ ሁሉንም ነገር ኦርጂናል፣ በቃ አሰራሯ ሁሉ የሚገርምና የሚደንቅ እያንዳንዱ ያደረገቻቸው ነገሮች ቢኖሩ በአይ ብቻ ታይቶ ሳይሆን ተቀምሶም እያንዳንዱ ያደረገቻቸው ነገሮች የሚደነቁ ባለሙያ እጅግ በጣም መልካም ሴት እንዲሁም ሃይማኖቷን አክባሪ ይኸው እሷም ጾማ አክፍላ እኛንም እንደዚህ ይህንን ሁሉ ድግስ ሰራርታና እንደዚህ ቡፌ አቅርባ ነው የመጣ ነው። ይህንን እንግድነታ አክብሬ ደግሞ ከባለቤቴ ከልጄ ጋር ስለተገኘው እጅግ በጣም ደስተኛ ነኝ። እንደው ከሚታየው በላይ እንዴት እንደሚያምር እንደምታዩት ባህላችን እያንዳንዷ የቀረን ነገር የለም። አቀራረቡ በጣም ያምራል። የምግቡ ቴስት እጅግ በጣም ይጥማል። የሰራቻ የሰራቻቸው ነገሮች ኢቭን አደራችን ነበር። ይሄድ ነው እና በማለዳ የሰራችው ቡላ እጅግ በሚገርም ጣዕም ባለው እንደውም ያን ያህል ቡላ የቡላ ገንፎ ከበላው በጣም ወደ 15 17 ምናምን አመት ይሆነኛል። ይሄ ደግሞ ጨዋ አልቀረ ምንም የቀረው ነገር የለም። ያው እንደዚህ ሲታይ እንደውም ብዙ እንጃ ወይ እንትኑ ስላልተመቸ ነው መሰለኝ። ያን ያህል እኔ የታየኝን ያህል እዚህ በካሜራ ላይ በደንብ የሚታይ አይደለም። ጠጁ በማርና ኦሪጂናል ነው ጠላው እንደዚሁ በቃ በስነ ስርዓት የተጠመቀ እያንዳንዱ የተሰራው የወጥ አይነት ኒንጃ ከስሩ መሰረቱ ጀምራ የሰራችው እጅግ በጣም ባለሙያ ናት ይህንን ጠጅ ለመቅመስ ምግቤንም ይሄው ለመብላት ይኸው ጓጉች ያለው ጠጁ በእውነት ቁጭ ካላችሁበት የመነሳት አይቻለም። ከተነሳችሁ መልሶንም ያስቀምጣችሁ ይኸው ቆጮም እንደምታዩት ነው የቀረ ነገር የለም። በጣም የሚያምር የደመቀ ያማረ የሰመረ ጊዜ ነው። ይሄው ብሔራዊ የሚል አረቂ እሱም ብቻ ሳይሆን እንዳልኳችሁ የሆነ አረቂ የተጠመቀ ሌላ ደግሞ ነበራት። ብቻ የቀረን ነገር የለም የሚያምር። እጅግ በጣም ፋሲጋ ፋሲጋ የሚያስብል ይኸው፣ ቡናውን፣ አለባበሷ፣ እጣኑ፣ ጭሱ፣ ፈንዲሻው፣ እያንዳንዱ የነበረው የበዓል ድባብ እጅግ በጣም የሚያምር በቃላት መገለጽ የማይችል ነው እና አይሆፕ ሁላችሁም በያላችሁበት እንደዚህ አይነት በዓል አሳል ስዊድሾቹም ይኸው የእኛ ባህል ተጋብቷቸው እጅግ በጣም ደስ የሚል ውርርስ ነው ከሚገባው በላይ የሚያምር ጊዜ ያሳለፍ ነው። ይሄው እኔም ደግሞ እጣኑን ለመታጠን ብቻ ይሄ ውድ ውድ ያለው ነገር በዓል ደስ ይላል አይደለ? በዓል በዓል የሚያሰኘው ይሄ ነው። ምንም የቀረ ነገር የለም። እና ያው እንግዲህ ሁላችንም ከየተለያየ ቦታ መተን እንግዲህ እንደዚህ ሰብሰብ ብለን የቡናውን ጣዕም ጭሱን ፈንዲሻውን፣ እሱ ብቻ አይደለም። የክብር እንግዳ የሆነው ባለቤቴ በመሶብ ወርቅ የቀረበለት ድፎ ባለቤቴም ይኸው ቆረሰ። ከዛም ይህች መልካም ቀና ጀግና ሴት ይህንን ድፎ እንደ ባህላችን እንደምታዩት ቆራርሳ ከፋፍላ ደግሞ እኛ ደግሞ እንደ ቡና ቁርስ እየዞርን አቀረብን። በጣም ደስ የሚል ነው በዓሉ። በቃ ድባቡ ደስ ይላል። እንግዲህ በየ ቤታችሁ በየ የምትኖርበት አገር ጥሩ በዓል እያሳለፋችሁ እንዳለ አምናለሁ። እዚህ ጋ ደግሞ መረቀችን ስለ በዓል መልካም ምኞት ስለ ፋሲጋ ስለ ሀገራችን ስለ ወገናችን መልካም ምኞት ገለጸችልን። እንግዲህ በጀርባ ትንሽ ጫጫታ ስላለ አልጠበቅኳትም እንደምትመርቀንና ማይክሮፎኑንም አላዘጋጀውም ነበር። ስለዚህ ያው የትንጫጫ ድምፅ እንዳይገባ በሚል ነው። ከዚ ይህንን የመሰለ ጭቆ አዘጋጀች። እጅግ በጣም የሚያምር ነው፣ የሚጣፍጥ ነው። አልጋዎችንን ደግሞ ይኸው በባህላዊ የብርድ ልብስ እንትን ወይም ደግሞ ያልጋ ልብስ ተነጥፎ በቃ እኔ እንጃ። ባጭሩ ኢትዮጵያ ደርሽ የመጣው ብላችሁ ይሻለኛል። ባለቤቴ እንደውም ረኔስ ሳሁን አምስት ዓመት ሊያልፈኝ ነው ሀንዬ፣ እኔ በቃ ሀገር እየናፈቀችኝ እኔ ከአምስት ዓመት በኋላ እኮ አይምሮ ራሱ ብሎክ ማድረግ ነው የሚጀምረው ብዬው አሁን የዛን አምሮቴ ተወጥቼ መጣው ማለት ይቻላል። እሱ ብቻ አይደለም፣ ሌሊቱን እንደዚሁ ስናወጋ ነበር የነጋብን አያገራችን ደግል ሰው ይኸው፣ ይህንን ሁሉ አንድ ነገር ሳይቀራት ጠላው፣ ጠጁ፣ አዋዜው እና ያለ የሌለ ወጥ ሁሉ አሸክማኝ ወደ ቤት የላከች ቡፌ አቀራርባ ሻምፓዩንን ከፍተን እንኳን ደህና መጣችሁ ተብለን በቃ እንዳልጠበቅነው ሁሉም ነገር ከጠበቅነው በላይ ሆኖ ቆንጆ ጊዜ አሳልፈን ወደ ቤታችን ተመልሰናል። እናም እንደዚህ አይነት ሰው አያሳጣችሁ። በያላችሁበት አሁንም መልካም አውደ አመት፣ መልካም የጌታችን ትንሣኤ። የተመኘው ሰላም